ግን አሁን እሱ እያልኩሽ ያለሁትኝ ለአንቺ የሚገባ ሰው አይደለም። እኔ አንቺ በጣም ብዙ ቦታ ተጎድተሽ ስለማይ ስለማቅሽ እያለቀሽም ስለማቅሽ የሆነ ነገር ስለማቅሽ ከዚህ በኋላ እንድትጎጂ በንቀት ይደበከኝ ነገር አለ? አንድ ደቂቃ አንድ ደቂቃ እወጣለን እንጨርስ ይዘሽ ይሄዳል። ለምንድን ነው የሚጨርሰው? ምንድን ነው የሚሰበካት ያለው መጨረስ ያለብን ቪዲዮውን ጨርስ። የጀመርነውን ማን ነው የሚመለከተው? እረፍ። እሺ ቆይ አስጨርሰኝ። ሰላም ሰላም፣ እንደምን ናችሁ ውድ ፋሚሊዎቻችን፣ ባላችሁበት ሰላማችሁ በዚህ ይበልልኝ እያልኩኝ ያው በእኔ ቤት ከመጣውኝ ኦልሞስት ሶስት ወር ምናምን ሆኖኛል እና ትንሽ ጠፍቻ አለኝ። ካያችሁ ትናንት የሆነ ትንሽ ጓ ምናምን ተባብልን ነበርና፣ እና ብዙዎቻችሁ እኔ ጋ ምናምን እየጮዋችሁ ነበረ። እኔ ሌላ ነገር አስቤ ሳይሆን እዚህ ጋር እሷ እየሰራችሁ ያለችው ነገር ጥሩ አይደለም ብዬ ስላሰብኩና ለእሷ በማሰብ እንጂ እኔ ለእሷ ክፉ አስቤ አይደለም እንደዚህ ያልኩት ማለት ነው። እና አኗሮ እንደሚጋም ትንሽ ተነጋግረናል። እኔ ብቻዬን እንደሚያወራኝ ነበረ የጠራኝ ማለት ነው። ብቻውን እንደሚያገኘኝ ነበር ማቀው። ሲሄድ ካሜራ ደቅኗል፣ ሌላም ሰው ከጎኑ አስቀምጧል ምናምንና ከዛ ላወራው የምፈልገውን እሷ ፊት ጋር ማውራት አልቻልኩም። ኔ የለም፣ ስለ እሷ ስለሆነ የማወራው እማ እንዴት ነው ስለ እሷ የማወራው ብዬ ትንሽ አናዶኝ ነበረና ትንሽ ላፊ ላፊ ቃላቶች ተነጋግረናል ግን እንደዚህ አልጠበቅኩትም። እሱም የሆነ የለም ኮፈስ ብሎ ምናምን ነገር የጠበቀኝ። እንደዚህ እንደምትናደጅብኝ አላወቅኩም ነበር። ይህን ያህል እንደሚያናድዳ አላወቅኩም ነበር። እና ምን ልላችሁ መሰላችሁ፣ ዛሬ ናባንደ ብዬ እንደምንም ብዬ አሳመኝ ላገኝሽ እፈልጋለሁ ብያታለኝ እና ያው ከትንሽ ልፋት በኋላ በቃ እሺ ተገናኝተን እናወራለን ምናምን ነገር ብላኛለች። ና ጠርቻታለኝ። ትመጣለች ትንሽ እሷ ጋር የተፈጠሩትን ነገሮች በሙሉ ለማስረዳት እሞክራለሁ፣ እና ከተቻለ ይሳካልኛል፣ ካልተቻለ ካልተሳካ ደግሞ እንግዲህ ምንም ማድረግ ስለማልችል የራሷን ውሳኔ መወሰን ትችላለች ማለት ነው። እና እኔ እዚህ ጋር ምንም ልላችሁ አልፈልግም። በክፉ ነገር እንዳታዩት፣ በሌላ ነገርም እንዳታዩት። እዚህ ጋር ኮሜንት ላይ ምናምን እያየሁት ነበር፣ እና የሆነ ትንሽ እኔ ያስደበርኳችሁ ምናምን ነገር አድርጋችሁ ነው የሳላችሁት እኔ እዛ ጋር ተናድጄ ነው ምና ጓ ያልኩት ምናምን እንጂ ባይዞ ጥሩ ነገር ስንናገር አ ከምንድን ነበር የሚባል ጥሩ ነገር ስንናገር ካላህ ነው፣ መጥፎ ነገሮች ስንናገር ከነፍስ ያና ከሸይጣን ነው ይባላል። እና ተናድጄ ስለነበረ በተናደድኩ ሰዓት ትንሽ የሚደብር የሚደብር ነገሮች ተነጋግረናል። ያም ሆነ ግን ተፈጠረ በቃ ምንም ማድረግ አልችልም። እና እንዳይደብራችሁ በማለት ነው እኔ ለእሷ በማሰብ እንጂ እኔ ለእሷ ክፉ አስቤ አይደለም። እናንተም እያያችሁት ነው። እየሰሩት ያሉት ነገር ስላልተመቸኝ እንደ ራሴ እኔ ያው ጥሩ ጊዜያቶች አሳልፈናል እና መጥፎ ነገር ስትሰሪ ስትሰራ ዝም ማለት ስላልፈለግኩ እንጂ እንደማንኛውም ሰው ዝም ማለት አቅቶኝ አይደለም። እናንተም ያው ትረዱኛላችሁ ብያ አስባለሁኝ። አይ በቃ አረፍ የምትሉኝ ከሆነ ደግሞ አላርፍም፣ ምንም ማድረግ አልችልም። እንሻላ ብቻ ነገሮች ነገሮችን ቀስ ብላ ተረጋግታ አስባ ኢብሮ እኮ ያለኝ ትክክል ይሆናል ምናምን ብላ አስባ ወደ ራሷ ትመለስ ይሆናል። ያው የልጅነት ምናምን የሆነ የለም ሱሱ ነገር ሊሆን ይችላል። እና ቀስ ብላ ተረጋግታ ታስበው ቢያንስ እኔ አሁን እንደዚህ ስላልኳትኝ የሆነ ሰዓት ብቻ አንስቶን ኢብሮ ግን ለምን እንደዚህ ያለኝ? ብላ አስባ ነገር ከመጣች ይህ ስላሰብኩኝ ነው። ያው መቆየት ስራዋ ነው። ድሮ ጀምሮ ማስጠበቅ ስራዋ ነው እና አርፋጅ ነች። ልጅቱን እናቃታለን፣ ግን ቢሆንም ለእሷ ሲባል እንጠብቃታለን፣ እንታገሳለን እና እስክትመጣ እንጠብቃታለን።

ኢብሮ ያለኝ ልክ ነበረ ምናምን ትያለሽ ወይ፣ ልጆች ወልደሽ ወይ የሆነ ነገር ይጠቅሙሻል። ብቻ አንተ የሆነ ሰዓት ላይ ይጠቅሙሻል። ለምን እናመሰግናለን። ለምን ነበር አሁን የሚጠራኸኝ? ዛሬ ባለፈው ያልነገርኩሽን አንዳንድ ነገሮችን እነግርሻለሁ ስላሰብኩ ነው። መስማት አለ መስማት፣ ተግባራዊ ማድረግ አለ ማድረግ የአንቺ መብት ነው። እና ቤተሰሚው ደስ ይለኛል ማለት እኔ ለአንቺ በማሰብ እንጂ ሌላ ነገር አስቤ አይደለም። እሱም ጓደኛዬ ነው። እኔ በደንብ ነው የማውቀው ስለሱ እውነት አይ ነው። እሱም ነግሮሽ ይሆናል ግን በደንብ ጓደኛዬ ነው። ስንት ነገር አብረን አሳልፈናል ግን እኔ ልጁ ስለማይሆንሽ ነው። ለአንቺ ስለማልመኛ ነው። ልጁ ምንም አንቺና እኔ ብንጣላ አይደለም ለአንቺ ክፉ የምትመኝ ሰው አይደለሁም። እንደዚያ ነው እንግዲህ እኔ ምናምን ምንም እንደታላቅ ወንድምህ እንደማይህበት ማይ ምክንያት የለኝም። እኔ ማለት ነው። ሁለተኛ ግን ሰው በመሆን አከብራለሁ። እያከበርሽኝ አይደለም አሁን። ባል ያከብርህ። እያከበርሽኝ አይደለም እንዴ። ኢብራሂም አንድ ማውቅ ያለብህ ባል ያከብርህ አልመጣም እኮ

አንድና አይሆንሽ በደንብ ነው የማውቀው። ከኔ በላይ አታዩ አንቺ ከሆነ እኮ አይደል የዛሬ አመት ከአንድ አመት በፊት ነው የማውቀው እሱ። በእድሜ አይደለም አብረን ምን እንለው አብረን ምን ጓደኛዬ ማለት ነው። ወንድና ወንድ ጓደኛ አለ፣ ሴትና ሴት ጓደኛ አለሽ በደንብ ላይ እንተዋወቅ። እኔ እና እሱ ግን በደንብ እንተዋወቃለን። ስለ እኔ በደንብ ያውቃል። እኔ ማደር እኔ ምንድን ነው የምሰራው ምንድን ነው የማደርገው እኔ ያውቃል፣ ለእኔ ያውቃል፣ ለጓደኛው ይነግረኛል። አንቺም የሴት ጓደኛሽ ለእሱ የምታደርጊያት የምታደርጊውን ነገር ትነግሪያታለሽ፣ ለጓደኛሽ። በአንቺ እንኳን እየሳል እኛ ወንዶች የሆነች ነገር ስናደርግ እንደዚህ እኮ አደረጉ እንደዚህ ከሆነ ተፈጠረ እያልን የምናወራ ሰዎች ነው። ጓደኛ፣ ቤስት ጓደኛ ለምንለው አሁን ዛሬ ከሄድ እዚህ ሊሄድ ነው እዚህ ሊሄድ ነው ብለን ነው የምንሄደው ያን ያን ነገር ደግሞ እኔ አብሬው እሱ ጋር ብዙ ነገር ስላሳለፍኩ እኔ ሆነ ጓደኛዬ እንደዚህ ብዬ መናገር አልፈልግም። እዚህ ጋር ታዲያ እኔ ግን ለአንቺ ለአንቺ ይህንን እያልኩ ያለሁት እንጂ ለማንም ቢሆን አልናገርም። እሺ። አሁን ለምሳሌ አንተ ረጅም ዓመት ታውቀዋለህ። በጣም ቤስት ፍሬንድ ነው። ግን የሆነ ሰው የምታውቀው ማንነቱ ባሳያ አንቺ ጋር አንቺ ጋር አሁን አብሮ ከሆነ የት የት እንደሚሉ ታውቂያለሽ። ለምን ከፈለገ ሰው ጋር

ቪዲዮ ከፈለግሽ እንድታደርግሻለሁ ነው እንዴ? አዎ፣ አኖ ለአንቺ የሚገባ ሰው አይደለም። እኔ ግን አውቀዋለሁ ድረስ ማንነት አታውቂውም። አንቺ አንቺ እኮ አታውቂውም፣ በደንብ አታውቂውም። እየት ነው ቢሆን ማለት አይደለም አሁን እኔን ለመስማት እኔን በቃ እኔን አንተን አልሰማህም በቃ ነገር ነው እያልሻለሽ አይደለም እኮ እና ስነግርሽ እንደዚህ ስለ እሱ ሳወራሽ እንደዚህ አልሰማህም እንደዚህ አልሰማህም ልትይኝ አይገባም አሁን እዚህ ጋር የሆነ ተናደሽ ምናምን እንደዚህ እንደዚህ አንተም የምትለውን አልሰማህም በቃ እንደዚህ እንደዚህ በጭፍን ሳይሆን መስማት ያለብሽ እኔ በቃ እሱ አሁንም ያደረጋቸው ነገሮች ካስፈለገ በፋይል እራሱች እንደዚህ አድርጌ አነዋር ይነ እያልኩኝ አሳይሻለት። አንድ ጥያቄ አሁን ዋናው ነጥብ አነዋር መጥፎ ሰው ነው ወይስ ደግሞ የሰራሁት ቪዲዮ አልተመቸኝ? ዋና ነገር የለም ነገር እኔ እንግዲህ አንተ እስካልኩ ድረስ እኔ አንዋር እኔ ከኔ በኋላ ተቀየረ አይዶን ነው። ግን አንተ ይሄን ያህል እርግጠኛ ሆነ ቪዲዮ አሳይሻለሁ ያልኩህ ነገር አለ ማለት ነው። ነው አይደል? መጥፎ ሰው መጥፎ ሰው ለእሱ ኦኬ መጥፎ ነው ምናምን ማለት አልፈልግም። ላንቺ ለሴት ግን አሁን እሱ እያልኩሽ ያለሁት ላንቺ የሚገባ ሰው አይደለም። እኔ አንቺ በጣም ብዙ ቦታ ተጎርተሽ ስለማይ ስለማክሽ ያለቀሽም ስለማክሽ የሆነ ነገር ስለማክሽ ከዚህ በኋላ እንድትጎጂ ስለማልፈልግ እንደ እህትነት፣ እንደወንድምነት ከጎንሽኝ አንቺን የሚጎዱት ሰዎች ማጽዳት ካንቺ ስለምፈልግ እንጂ ሌላ ነገር ምናምን ፈለጊ አይደለም። እኔ አንዋርም በጣም ወደው ጓደኛዬ ነው ግን ከአንቺ እንዲጎዳሽ አልፈለግም። ከዚህ በኋላ እንድታለቅሽ አልፈለግም። ሰው እና በማስረጃ ሁሉንም ነገር ለማሳየት እሞክራለሁ። ምክንያት ከዚህ በኋላ እንድታለቅሽ አልፈለግም። ሴት ልጅ እያለቀሰ ማየት ስለማልፈልግ ማለት ነው እና ደግሞ

እሷ እኔም ብላ መጣች። አይደለም፣ ወደዛ ነው። ቆይ ተረጋጋ። እሷ እኔም ብላ መጣች። ምንድን ነው ያወጣለ? እኔ እኮ እኔም ብላ ከመጣች አንተ ምን ልታረግ ነው? እኔ ነኝ የጠራሁት። አልጠራችም፣ ደውላ ያለችበትን ቦታ ነው የነገረችሽ እንጂ አልጠራሽ እኮ። ከቤታችሁ ጀርባ ነኝና፣ እሺ መጣሽ፣ ታብያለሁ። እሺ ጨርስና፣ ይዛት ሄዳለ ይዚያት ነው የሚሄደው። ለአንተ ላይ ምንድን ነው? ቆይ እናንተ በቃ አንድ ደቂቃ። ምክንያቱም በዚህ አሁን ብዙ ላፊ ቃላቶች ማሳለፍ ምንም ቢሆን በደንብ ነው የምንተዋወቀው ብዙ ነገርም አሳልፈናል አብረን እኮ እኮ። ስለዚህ እየሰማች ነው እሱ እና እኔ በደንብ እንደምንተዋወቅ እየሰማች ነው። ስለዚህ እኮ የነገርኩሽን ነው ቀስ እያልሽ እንድትመጪም ወደ እኔ እንድትመጪ፣ የሆነ የለም ያልኩሽ ነገሮች ዝም ብለሽ ምንድን ነው የሰበከው? ቆይ አይ መስበክ ሳይሆን እኔ ያው የሆነ ማለት እኮ በኮንፊደንስ ነው የሚያወራ። እኔ አንተን አምናለሁ፣ ታውቃለህ። ግን እሱ ይሄን ያህል ኮንፊደንስ አይታመንም። ኮንፊደንስ ኖሮ የተናገረው አንዋር፣ አንተ ቆይ መታኝ ነው

ቪዲዮ ውን እንጨርስና ለቀም እንጂ ነው። አንድ ደቂቃ አንድ ደቂቃ እወጣለን። እንጨርስ ያለብንም እንጨርስ። ማን የተፈጠረ ነገር አለ? እንደዚህ በኮንፊደንስ ምናም እኔ ነው ስለዚህ ውጣልንና ማለት ነው። ከዛ በኋላ አንድ ደቂቃ ነው ሰለ እንጨርሳለን ነገር እንዴት ነው የማላውቀው አብረን ነው ምን እስኪ ነው ስለ ነው ስለ እዚህ እዚህ ነኝ ብላ

ችግር የምትፈልግ ከሆነ ያለ እሷ አለ እንጂ እንደዚህ ችግር የለውም። ስለ እኔ ደግሞ ጓደኛም ከሆንክ ስለ እኔ እንደዚህ ነገ ተጎርታ ግን ያይ ስኒ ምንም ልላችሁ አልፈለኩ፣ እሷ ዳግመኛ እንድታለቅስ ምናምን ስላልፈለኩ እንጂ እኔ ጓደኛዬ እንደዚህ የሱን የሱን ገመና ምናምን ለሷ መናገር ፈለጊ አይደለም። ግን እሷ በቃ ከምታለቅስ ይሻላል ብዬ ነው፣ ነገ እሷ ወጣ ከምታለቅስ ይሻላል ብዬ እንጂ እና በቃ ካስደበርኳችሁ ይቅርታ።